ሎሬት አርቲስት አፈወርቅ ተክሌ በዚህ ክፍለ ዘመን በዓለም አቀፍ ደረጃ ታዋቂነትን ካገኙ በጣት ከሚቆጠሩ ኢትዮጵያውያን መካከል አንዱ ነው። በኢትዮጵያ በአፍሪካ አቡር እና እንዲያውም በዓለም ዙሪያ እውቅና ካላቸው የዘመናዊ የኢትዮጵያ ጥበብ ሰዎች አንዱ ነው። ሥራው አምስት አስርት ዓመታትን እና ሶስት የፖለቲካ አገዛዞችን የሚፈጅ ሲሆን ዛሬም በቤቱ እና ስቱዲዮ ቪላ አልፋ ውስጥ መሥራቱን ቀጥሏል። አርቲስቱን በኢትዮጵያ ማኅበረሰብ ዘንድ ያለውን ማኅበራዊ ደረጃ ከፍ አድርጎታል። በዩኤንሲ የአፍሪካ አዳራሽ ከሚገኙት በጣም ጥሩ የሆነ የመስታወት መስታወት ሰላምታ ጎብኚዎች መካከል በጣም ጥሩ የሆነ ሥራ አዘጋጅቷል። የተከበሩ አርቲስት አፈወርቅ ተክሌ ናቸው። በጥቅምት 1932 በሰሜን ሸዋ አንኮበር ከተማ ተወለዱ። በትምህርት ቤት የሂሳብና የስዕል ስጦታ አሳይተው በ1944 ወደ እንግሊዝ ተልከው የማዕድን ምህንድስና ተምረዋል። ጥበባዊ ፍላጎቱ እና ተሰጦ ግን ኢንጂነሪንግ እንዲያቋርጥና በኪነ ጥበብ ጥናት እንዲከታተል አድርጎታል። አፈወርቅ ተክሌ በለንደን ዩኒቨርሲቲ የስላዴ ኪነ ጥበብ ፋኩልቲ ከመግባቱ በፊት በለንደን ሴንትራል ኪነ ጥበባትና ደጥብ ትምህርት ቤት ተምረዋል። ኤቃ በ1954 ወደ ኢትዮጵያ በመመለስ ከሁለተኛው የዓለም ጦርነት በኋላ በኢትዮጵያ የመጀመሪያው ትልቅ የስዕል ኤግዚቢሽን የሆነውን የአንድ ሰው ትርዒት አሳይቷል። የኤግዚቢሽኑ ለአዲስ አበባ ህብረተሰብ እጅግ አስደናቂ የሆነ ክስተት ሲሆን፣ በወቅቱ በነበረው ከፍተኛው ወግ አጥባቂ ሕዝባዊ ድባብ የብዙ ውዝግብ መነሻን ነበር። ትርዒቱ በኢትዮጵያውያን ሰዓሊ የመጀመሪያው የአብስትራክት ስዕሎች አውደ ርዕይ ሲሆን፣ ከቀረቡት ክፍሎች መካከል በአሁኑ ጊዜ በያስኔ ጋለሪ ከብሔራዊ ሙዚየም በብድር ለእይታ እየታይ ያለው የመስቀል በዓል ይገኝበታል። ከኦርቶዶክሳዊት ቤተ ክርስቲያን መሪዎች ብዙ ተቃውሞን አቅርቧል የክርስቶስን ስቅለት በተመለከተ ከኢትዮጵያውያን ባህላዊ የስዕል ስዕል የራቀ ነው። ፕሬሱ በጣም ወሳኝና አንዳንድ ጊዜ ለወጣቱ አርቲስት ጠላት ነበር። መጀመሪያ ላይ ምንም ስዕሎችን አልሸጥም። በመጨረሻም ንጉሰ ነገስት ቀዳማዊ ኃይለ ሥላሴ ሁለት ስዕሎችን ገዙ። የሚገርመው ንጉሰ ነገስቱ የሕብረተሰቡ አባላት አርቲስቱን እንዲደግፉ እና ስዕሎችን እንዲገዙ አሳስበዋል። በመቀጠልም ሰባት ተጨማሪ ስዕሎች በተለያዩ ግለሰቦች ተወስደዋል፣ ነገር ግን ምንም ክፍያ አልፈጸሙም። ነገሩ በስተመጨረሻ ንጉሰ ነገስቱ ትኩረት ሰጠውና ወይ ክፍያ እንዲፈጸም ወይም ስዕሎቹ እንዲመለሱ አጥብቀው ጠየቁ። ሰባቱም ስዕሎች ለአርቲስቱ ተመለሱ። ያ በአዲስ አበባ ለመጀመሪያ ጊዜ የተካሄደው ኤግዚቢሽን የአርቲስቱ አፈ ታሪክ እና ትርክት በኢትዮጵያ ብቻ ሳይሆን በዓለም ዙሪያም አብቅሏል። ይህ አፈወርቅ ተክሌ ስራዎች ኤርትራን ጨምሮ በመላው ኢትዮጵያና በናይጄሪያ፣ ግብፅ፣ ኮንጎ፣ ዛይር፣ ኬንያ፣ ጋና፣ ሴኔጋል እና አልጄሪያ፣ በእንግሊዝ፣ አየርላንድ፣ ጣሊያን፣ ፈረንሳይ፣ ስፔን፣ ሩሲያ፣ ዩስር፣ ጀርመን፣ ቼኮስሎቫኪያ፣ ቡልጋሪያ፣ ግሪክ፣ ዩጎዝላቪያ፣ ካናዳ፣ አሜሪካ፣ ሜክሲኮ፣ ብራዚል፣ አርጀንቲና፣ ህንድ እና ጃፓን። የሱ ስራዎች በአውስትራሊያ፣ ቬንዙዌላ እና ሱዳንን ጨምሮ በእነዚህ ሁሉ አገሮች እና በሌሎችም ይገኛሉ። አቶ ሀማርያም አፈወርቅ ተክሌ ለኢትዮጵያ ያበረከቱት ሁሉ አስተዋጽኦ ምን እንደሆነ ጠየቁት። እሱም እንዲህ ሲል መለሰ፣ እኔ የምችለውን ያህል በክምነት እና በታማኝነት መልስ መስጠት እፈልጋለሁና በእውነት ይህን በመናገር ብልህ ለመሆን እየሞከርኩ አይደለም። እኔ እንደማስበው ለኢትዮጵያ ያበረከቱት አስተዋጽኦ የሰራሁት ሳይሆን ከዛሬ ጀምሮ አድርገዋለሁ ብዬ የማስበው ነው። የእኔ አስተዋጽኦ የሚያበረክተው አንድ ስዕል ነው። ይህም ለእኔ በአሁኑ ጊዜ ትልቅ ግድግዳ የሆነልኝ በሆነ መንገድ ወደ ትኩረት እየመጣ ያለው የደበዘዘ ስዕል ሆኖ፣ ነገር ግን በእኔና በዚያ ሥራ መካከል ያለው ርቀት ሁልጊዜ ደመናማ ነው። ምክንያቱም ሕይወት በጣም ከባድ ነው። ትኩረትህ በወቅታዊ ክስተቶች ተበላሽቷል። ያ ስዕል ዛሬ ሲወጣ የመነጋገሪያ ርዕስ ይሆናልና፣ በዛ ሩቅ ነገ ደግሞ እኔና የኢትዮጵያን ሕዝብ የዘመኖችን ሰዎች ይወክላል፣ እንደ ሐውልት ተስፋ እናደርጋለን የአክሱም፣ የላሊበላ አብያተ ክርስቲያናት ወዘተ። ለዚህም ነው ምንም አላዋጣውም የሚለው። ብዙ የወሰድኩ ነው ብዙም አልመለስኩም። ከሀሜል አፈወርቅ ተክሌ ጋር ባደረጉት ቃለ ምልልስ ዝግጅት ላይ በርካታ የኢትዮጵያውያን የዘመናችን የኪነ ጥበብ ባለሙያዎች ስለ ሐማል አፈወርቅ ተክሌ ያላቸውን አስተያየት ጠየኳቸው። ሁሉም አርቲስቶች ለመሆን ሲማሩ ለእሱ ታላቅ አድናቆት እንደተሰማቸው አስታውሰዋል። ቀጣዩ አፈወርቅ ለመሆን ቆርቼ ነበር ሲል አንዱ ያስታውሳል። በሶቪየት ኅብረት የኪነ ጥበብ ትምህርት ጨርሰው ሲመለሱ ሌላ አርቲስት አፈወርቅ ተክሌ እንደሚሆኑ ሲገልጽ ተመዝግቧል። በ1950ዎቹ እና 1960ዎቹ በተደረጉት በርካታ ኤግዚቢሽኖች በአርቲስቶች ሥራ የተነሳው ውዝግብ እና ሕዝባዊ ክርክር አፈወርቅ ተክሌ የቤተሰብ ስም ሆነና እየቀጠለ ነው። አርቲስቱ በአገር ውስጥም ሆነ በዓለም አቀፍ ደረጃ ሽልማቶችን በማሰባሰብ የተካነ ነበር። ዛሬ ከ82 በላይ ዋና ሽልማቶች እና ልዩነቶች አሉ በዶክተር ሪቻርድ ፓንክረስት የተጻፈውን አጭር የሕይወት ታሪካቸውን ስንቃኝ ከአስደናቂው በስታዎች አንዱ አርቲስቱ ያገኘውና የተመሰገነላቸው የዓለም መሪዎች ቁጥር ነው። እነሱም ከሌሎች መካከል ንግሥት የኤልዛቤት የ እና ልዑል ፊሊፕ፣ የስፔን ንጉሥ እና ንግሥት፣ የቤልጂየም ንግሥት፣ ሻህ እና የፋርስ ንግሥት ኢራን፣ ፕሬዚዳንት ክዋሜ ንክሩማ፣ ፕሬዚዳንት ጆሞ ኬንያታ፣ ፕሬዚዳንት ኬኔት ካውንዳ፣ ጠቅላይ ሚኒስተር ኢንዲራ ጋንዲ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ፣ ወዘተ። ይህን የኃሊፋዊ እውቅና ያገኘ ሌላ ኢትዮጵያዊ አርቲስት የለምና በዓለም አቀፍ ደረጃም ብዙ የዘመኑ አርቲስቶች መኖራቸውን ይጠራጠራሉ። አቶሃ ማርያም አፈወርቅ ተክሌ በተለያዩ የበጎ አድራጎት ሥራዎች በጨረታ እንዲሸጡ በርካታ አስተዋጽኦችን አድርጓል። ኤ.አ. በ1975 ወደ ኬንያ ተጉዘዋል። አንዱ ስዕሎቹ 1500 ዶላር አስገኝተዋል። ይህም እየተካሄደ ላለው የረሃብ እርዳታ ድጋፍ አደረገ። በ1980ዎቹ አጋማሽ ላይ በሰሜን አሜሪካ ለሚደረጉ የገቢ ማሰባሰቢያ ዝግጅቶች በርካታ ሥራዎችን በድጋሚ ለግሷል። በእነዚህ ሀገራዊ አደጋዎች ምክንያት በኢትዮጵያ በስፋት እየተስፋፉ የመጣውን የሙያተኛ ልመናን ባህል በተመለከተ አቶ ሃማን አፈወርቅ ተክሌ የኩሩ ኢትዮጵያዊ መንፈስ ዕጣ ፈንታ ላይ ከፍተኛ ጭንቀትን ገልጿል። ሀገሪቱ ከድህነት ቀንበር ተላቃ እውነተኛ ኩሩና የተከበረች ሀገር ሆና የምትመልስበት ቀን በቅርቡ እንደሚነጋም ያላቸውን እምነት ገልጸዋል። አፈወርቅ ተክሌ እስከሐምሌ 1999 ቪላ አልፋን ለሕዝብ ሊከፍት አስቧል። ቤቱ ሙሉ በሙሉ ያልተጠናቀቁ ሥራዎች ያሉት እና በሂደት ላይ ያሉ ስቱዲዎችን ጨምሮ እና በመሳል እና በመሳል የቀጠለበት የተለያዩ ሳሎኖች በዓለም አቀፍ ደረጃ ታዋቂ ከሆኑ ድንቅ ሥራዎች ጋር ሞልተዋል። መስቀል አበባነት፣ ኢትዮጵያና የሴኔጋል ፀሐይ የመኝታ ክፍሎችን እና የእንግዳ ማረፊያ ክፍሎችን ጨምሮ የአርቲስቱ የመኖሪያ ክፍል ለሕዝብ ክፍት ይሆናል። የጁላይ መክፈቻው አሁን ባለው የጦርነት ሁኔታ ይወሰናል። በኢትዮጵያ እና በኤርትራ መካከል ካለው ወቅታዊ ሁኔታ ጋር የደስታ ጊዜ አይደለም ብለዋል። ጊዜው ሲደርስ አዲስ አበባን አማካኝ የሐማርያምን አፈወርቅ ተክሌ ቤት እና ስቱዲዮን ማየት የሚችልበት ክስተት ይሆናል። በመጨረሻም ቢላ አልፋን እና በውስጡ ያሉትን በርካታ የጥበብ ሥራዎች ለኢትዮጵያና ለቀጣዩ የኢትዮጵያ አርቲስቶች መተው የአርቲስቱ ፍላጎት ነው። በፈጠርኳቸው ሥራዎች ስራዎች ሁሉ ለዚች ሀገር ክብር ለመስጠት ሙከራዎችን ያገኛሉ። እንደ ፈጣሪ ልጅዋና ከዚህ ቤት ቪላ አልፋ በስጦታ መልቀቅ እንፈልጋለን። ቢያንስ ስድስት እና ሰባት ወጣት አርቲስቶች መማር እንደምንችሉ መታወቅ ጀምሯል። እንደ ስኮላርሺፕ አይነት በዚህ ቦታ ከስድስት ወር እስከ አንድ ዓመት መኖር እና መስራት ይችላሉ። ትምህርታቸውን ሲጨርሱ በወጣትነቴ የሰዓሌዎች ቤት ማየት እፈልግ ነበር። ሰርቷል በሚኖርበት ቦታ እንደ አለመታደል ሆኖ በአስራ ስድስት ዓመቴ አንድ ቄስ በአንድ ቤተ ክርስቲያን ውስጥ በአንድ ቤተ ክርስቲያን ውስጥ ስዕል ለማየት ሄድኩኝና የት እንደሚኖር ስጠይቅ ለቤተ ክርስቲያን ስለተሰጠ እንደው ሁሉ በመቃብር ቤት ይኖር ነበር። እና ይሄ እንደ ወጣት የጥበብ አካዳሚ ተማሪ በአእምሮዬ ደወል ጮኋላ። በአውሮፓ ታላላቅ አርቲስቶች ራፋኤል፣ ሊዮናርዶ ወይም እንደ ፒካሶ ያሉ የዘመኑ አርቲስቶች እና እነዚህ ሁሉ ቤቶች እና ቦታዎች ስፖ በኝ ሁልጊዜ እንደዚህ ያለ ነገር መኖር እመኛለሁ የሚለውን ነው። እናም ያ የኔ ውርስ እንደ ተጨባጭ ነገር ከስጦታ ጋር ኢትዮጵያዊ፣ አፍሪካዊ እንዲኖሩ እንዲያዩና የበለተ ፈጣሪ እንዲሆኑ ተስፋ እናደርጋለን። ስለ ሐማ አፈወርቅ ተክሌ ብዙ የምንለው አለ። ይህ ፔጅ ታሪኩን ፍትህ ለመስራት በጣም የተገደበ ነው። የእሱ ስራና የሕይወት ተሞክሮ በሃያኛው ክፍለ ዘመን ሁለተኛ አጋማሽ ላይ የኢትዮጵያን ተሞክሮ አስደሳች መሰብራት ነው፣ ሁለቱም ድሎች እና አሳዛኝ ክስተቶች። በቅርቡ በጣም ዝርዝር የሆነ ታሪክ ለማቅረብ ዕድል እንዳገኝ ተስፋ አድርጋለሁ። እስከዚያው ድረስ አርቲስቱን ቃለመጠይቅ ስለሰጠኝ አመሰግናለሁ።